ሁሉ ሰላም፣ እንዴት አለሽ? ሰላም ነው። እንዴት ነሽ? ወተት ነው። ሁሉ ሰላም እንዴት ነው? ቤቱ ተስማማ? ደስ ብሎሻል ነው እንዴ? ሁሉ ሰላም? በጣም ደስ ይላል። እንዴት አለሽ? በጣም ደስ ይላል። እና ዛሬ አንዳንድ ሰዎች እስኪ በምን ሁኔታ ነው ያለች ብሎ እያት ብሎ አንዳንድ ሰዎች ወደ አንቺ ሊኮኑ እና የመጣሁት በጣም ደስ ትላል። አንቺም እና ቤት ውስጥ ነው ያለሹ እና አንድ አሜሪካን ሀገር የምትሆን ሪት ባለፈው እንደዚህ አንዳንድ ሰዎች አግዞ ነበሩ። ከዛ በኋላ ያን ቪዲዮ ካየች በኋላ ምናልባት ቅያሬ ልብስ ለህፃኗም ለእሷም ልብስ ብትገዛ ብላ እና ወደ አንቺ ልካ ነው የመጣ ነው። ለአንቺ ኔ ልብስ ቅያሬ ልብስ እንደዚህ ብጃማ አንዳንድ ልብሶችን ገዝተን ልሽ ብስ ብንሰጥ ደስ ይለኛል። ግዛላት ልብስ ብላ አንድ ውጭ ሀገር የምትኖር አንድ ሂት እንደዚህ ገንዘብ ልካለች። እና አንቺንም ደግሞ በስልክ ማግኘት ፈልጋለች። ከሷ ጋር ታወራለች ታወራለሽ። ደውላለሁ። ሄሎ፣ ሁሉ ሰላም፣ ጤና ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም፣ ሁሉ መድኃኒት ው አግኝተናል። ሰላም ናት። ሰላም ደስ ብሎኛል ስላገኘሽ። ደህና ናት። እሰይ ተመስገን። እግዚአብሔር እንኳን ለዚያ በቃ እሺ በእሱ ምክንያት እኛን በረከት እያፈስን ነው። በጣም ጥሩ ልጅ ነው እን ለናንሱ ከጎዳና አንስቶ ልጄን፣ ቤተሰብ ተዋት ልጄን እያሳደግኩ እድሜ ለእግዚአብሔር ምስጋና ከልጄ ምንም አታስቢ። አሁን አሁ እንዴት ነው አቤል? እየጠነከረች ነው። አዎ እየጠነከረች ነው። አራት ወር ሞላት። ለመቀመጥ እየሞከረች ነው። ተመስገን። ማን ነው ስሙ? ስሙ ዕድለ ዓቢት ነ ዕድለ ዓቢት። ቆንጆ ስም ነው በጣም። ስልክ ስልክ ሲኖርሽ ደግሞ በደንብ እንደዋወላለን። ስልክ አለሽ? አለኝ። አዎ አለሽ። ኦኬ በቃ፣ ይስጥሽ እና ሴቭ አድርጊው እና እንደዋወላለን በስቡ ለልጅ ምላንች ማታስቢ አመሰግናለሁ እናቴ። ክፉ አይንካሽ እናቴ፣ በረከት ላንቺ ይሁንልሽ። አሚን። ሰላም ነኝ። ጤናሽን፣ ስትመጣ እንገናኛለን። አይዟችሁ እሺ። እናቴ ጠብቅሻለሁ። እሱን ይጠብቅልን እድሜ ጤና እና እሺ። ሴፕ አድርጊው። እኔም እደውልልሻለሁ። ቴክስት እንደረግልኝም እነግረዋለሁ ለእሱ እ ችግር የለውም። እሱ ያደርሰኛል። እቤት ሞቁ ሞቁ ብሏል አሁን። አዎ፣ ቡናም አፍልቻቸዋለሁ እ ለኔ የምታረግልኝ ቦታ እግዚአብሔር ላንቺ ይሙላልሽ።

ዋናው አንተ በረከት እንድናገኝ ያደረግከን ያስመረግከንም አልከነህና እግዚአብሔር ለአንተ ዕድሜ ጤና ይስጥህ። አሜን አብዝቶ ለአንተ ይስጥ፣ ነው ዋናው እሱ ነው። እና አሁን ወተት አልቆኛል፣ ዳትር አልቆኛል። አሁን እንገዛ- እንገዛላሁን እንገዛለን። ልትገዙ ነው? አሁን እንገዛለን አለ አለኝ። አሁን እንገዛለን፣ ወተት አንዳንድ ሊብስ ለእሱ አሁን እንገዛለን ኦኬ በቃ ጠው በቃ እናንተና ለሱ ስለነሳቸው ለባለፈው ላሳየፈው ሰውዬም ስስልክ ነሷ ምልክ ና ነሷም ትሰጥልኛለ ስልክ አለኝ ብላለች። ና በቃ ቴክስት አድርግልኝ፣ ስጣት መደውልላታለው። በአንተ በኩል ያው የሚደረገው በሆኑ እሷንም እሳቸውንም ረዳለው እና በጣም ደስ ብሎኛል። እውነቴን ነው የምለው ነው የጠነከረች ነው በጣም። ምንም ችግር አሜን።

እናንተ የፈለጋችሁን ነገር አውሮ ጊዜ ምንም ሳሌ እና ሰዎች አሁንም አንቺን ይረዳሉ። እና አንዳንድ የተቸገሩ ሰዎችን ከዚህ በፊትም የረዳችን አለች። በጣም ጥሩ ሰውነች አንቺን አሁንም ትረዳለች፣ ታግዛለች። ሌላ ሰዎችም ደግሞ ይረዳሉ። ስልክሽ እስኪ ንገሪው። ዜሮ ስጠኝ፣ ዜሮ ስጠኝ፣ ዘጠና ሰባት ስምሽ ማን ነው? መድሀኒት እሺ፣ በቃ ምንም ችግር የለም። አንዳንድ ሰዎች ይህን አሁን ቀጥታ መስመር ላይ ቪዲዮ የሚያዩ ሰዎች ሌላዎችም እንዲረዱሽ፣ ደብሎ እንዲጠይቁሽ ነው። እዚህ ተነሽና አብረን ሄደን ለልጁ ላንችም ደግሞ ልብስ እንገዛለን እና ያውዛ አሁን ላይ ይህን ሀይል ነገር አንዳንድ ነገሮችን ይዘን መተናል። ቅድም ልብስ ግዛ ብላ አንድ ይታችን ከአንቺ ጋር ያወራች እሷ ነች ይህን ልብስ የገዛች። ለእሷ በቂ ልብስ ገስተና ወደ አንድ የአስር ልብስ ለህፃኑ አንድ አስር ልብስ እና ዳይፈር ለህፃኑ እንዲሁም አንዳንድ ያስፈዛ ዘይት ለቤት የሚያስፈልግ ይህን የሚመስል ነገር አድርገናል። በአንቺ ጎን ሆነን አሁንም እናግዝሻለን። በርቺ። በጣም ጥሩ ጎረቤት ነው ያለሽው። እዚህ ያሉ ሰዎች በጣም መልካም ሰዎች ናቸው፣ በብዙ ያገዙን። አንቺ እንደ አንዳንድ እቃዎች ቤት ውስጥ የሚጎል ነገር እየሰጡ ነው ያሉ። በጣም ደስ ይላል። እናን እንደማዋቂም በቻለን እናግዛለን፣ እንረዳለን። አንቺ በርቺ። እሺ፣ አመሰግናለሁ። ደስ ብሎሻል? ደስ ብሎኛል። ከጎዳና እንስታችሁን ዝናብ ላይ ያደርኩ ያለሁትን ጊዜ ምንንም ተሳቀን ምንብላተን ሰው እጅ ጠብቀን እያለን እግዚአብሔር ስጣቸው። እናንተ ቀናቁታቸው ሞቅ ቤት ላይ ተኝተን የሞቅ ቤት ላይ ያደግን የዋልን እናያለን። እግዚአብሔር ስጣቸው። ሸራን ጥፍን ምን ተኛው

እድሜ ለእናንተ ቀኔን ስላወጣችሁ ከመንገድ ስላነሳችሁ ለልጄ መንገድ ስለከፈታችሁ፣ ለእናንተ ጨለማ ያጋላችሁ እግዚአብሔር ስታችሁ፣ ክፉ አይንካችሁ። ለልጄ ብርሃን ስላሳያችሁ ከጨለማና ከጉርጋር ስላወጣችሁ አመሰግናለሁ። አሜን። ሀይዞች በቃይና አኪም በቻለን። አሁንም በአንቺ ጎን ሆነን እናግዛለን። ሰዎች አሁንም ሲረዱ መጥቻ አግዛለሁ። እቺኔት አሁንም እርዳት ማገዝ የሚትፈልጉ ሰዎች በዚህ ከሲር በምናስቀምጥበት ስልክ ቁጥር በዋሳፕ እና በይሞ የደወላችሁ እንዲጠይቁ ሲል በፌታሪሲም በቲት እና ይጠይቃችኋለሁ። እናግዛለን። በርቺ። እዚህ ቅርብ ስላለን የመጣን ሰዎች መልእክት ሲሰጡ የመጣን መልዕክቱን እናደርሳለን። በርቺ። ቅድም ያንቺን ስልክ እዛ ቅድም አውርቻለሁ። ስልክሽን ነግረሽ እሱንም ስልክ አስቀምጣለሁ። አንዳንድ ሰዎች ቀጥታ መስመር ያው ትንሿ ስልክ ስለሆነች በኢሞ በአሳፋ አይሰራ፣ ምናልባት ይህንንም ስልክ ከስራ አስቀምጫለሁ፣ እሱንም አስቀምጣለሁ። በዛ ሰዎች የደወሉ ይጠይቃሉ። በርች እሺ። እና ለህፃኗ ኬሰ ውስጥ ይህን የገዛው እሷ ከሰጠች ገንዘብ ይሄ ገንዘብ ነው፣ ኬሰ ውስጥ ያለው በዚህ ገንዘብ ወተት ለህፃኗ ግዢውሽ። አመሰግናለሁ ክፋይን ከአንተ ከዚህ የበለጠ እንጀራ ይስጠቅም የልጅ አምላክ የልሁድ አምላክ ለአንተ በሬን ይክበትን የሚለ ነገር ምንም ነገር የለም። አሜን እግዚአብሔር ስጣችሁ እንዳመጣችሁ ለአንተ ማስበ እግዚአብሔር ስጠቅ የሚረዳኝን እግዚአብሔር ጤና ስጣችሁ። ከዚ የበለጠ ስራ ይስጣችሁ። በረከቱን ያርገ አሜን። ህፃኑ ስጠነክር አሁንም ስራ እናስጀምራለን። በርቺ፣ ምንም ችግር የለም። ቻውሺ፣ ችግር የለም በቃ። አበርስታችሁ ሌናው እኚህ ቅድም መልክት ይልካሉ ያለችዋ መልክቱን ትልካለች። እሱን መልክት ይዘን ሳምንት ይመጣሉ። እሺ፣ አመሰግናለሁ ክፋይን ካችሁ አባት፣ አመሰግናቻለሁ ሁላችሁ፣ ክፋይን ካችሁ ምሳ በልታችሁ ምሳ በልታችሁ ሂድ። እንመጣለን ሌላ ጊዜ አሎ ነው የተወጥነው፣ እንመጣለን።